ጆሮ ነ አለኝ ሌላ ሰው እንደሰማው መሰለኝ። መሲ አይደለም ሌላ ሰው፣ ሌላ ሰው እንደሰማው መሰለኝ፣ ግን ሌላ ሰው ነው ካልኩኝ ደግሞ ያው ፕሮፋይልም ድምፁም መሲ ነው። መሲ ሁላችን ታውቃላችሁ በዚህ ቲክቶክ ላይ እንዴት አማኖት ልትቀየር ቻለች? ጥያቄው ነብኝ። ምን ሆና ነው? ምን አግኝታ ነው? ምን ተቸግራ ነው? ምንድን ነው አማኖት ልትቀየር እየቻለችው ነው? የሆነ ልጅ ነበር አይደለ ውሴ እሱ ቤት ገብታ ቶሎ አብራኝ፣ እኔ ሙስሊም መሆን ፈልጋለሁ። ድራማ እየሰራች ነው። እኛም ስንሰማ ደንግጠናል። ቲክቶክ ላይ የምትታወቀው አክራሪዋ መሲ ኦርቶዶክስ ለምን ሰለመች? ለወንድ ብላ ወይስ እምነቱ ገብቷት? ምክንያቱም ሙስሊም ሲሆኑ ብዙ ኦርቶዶክሶች ለወንድ ብለው ነው ስትል ነበር የምናውቃት። ወላ በጣም ነው የሚገርመኝ የእሷ እስልምናን መቀበል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ ደ ና ናችሁ? አማን ናችሁ? ሁላችሁንም ሰላም ብያለው። ቪዲዮ ላይክ እያደረጋችሁ እንድትጀምሩ በአክብሮት ትጠይቃለሁ። እናንተ ላይክ አድርጉ ስላችሁ ይብስባችኋል። እናማ ዛሬ እንግዲህ እጅግ በጣም ቲክቶክ ፕላትፎርም ላይ መነጋገሪያ የሆነችው አክራሪዋ መሲ መሲ ኦርቶዶክስ ነው ስሟ። በቲክቶክ የምትታወቀው ቲክቶክ ላይ የሆነ ነገር ሲፈጠር በቃ ለእምነቷ የምትቆረቆር እጅግ በጣም አክራሪ ጠንካራ፣ እውነት ለመናገር እሁሱ ቤት ራሱ ለረጅም ሰዓት እየገባች የምትከራከር የምትማር ልጅ ነበረች። በነገራችን ላይ አላህ የመራውን ማንም እንትን አይለውም፣ አላህ ያጠመመውን ደግሞ ማንም አያቃናውም እና የእውነት መሲ እስልምናን ተቀብላ ከሆነ እጅግ በጣም ደስ ይላል። ምክንያቱም ሁሱ ቤት ገብታ በአስቸኳይ እፈልግሃለሁ፣ ሁሱ በውስጥ አናግረኝ ስትል እንደነበረ አንድ ቪዲዮ አለ። ይህንም ብላ ከገስት ከወረደች በኋላ በማግስቱ ከመግቢያ ላይ ያለውን ቪዲዮ ተለቋል። በአንዲት ጓደኛዋ መሰለችኝ መሲ ቲክቶክ ላይ አይደለም፣ ጓደኛዋ ላይ ነው የተለቀቀው። መሲ አባያ ለብሳ ምናምን ፀጉሯን ተሸፍና ሂጃብ አድርጋ ምናምን ተለቋል። ግን መሲ ሻሃዳ ስትይዝ አልታየም። መሲ እዚ ጋር የእውነት ሰልማለች የሚል ጥያቄ ያስነሳው፣ እንደ ማንኛውም ሰው ቲክቶክ ላይ እንደሚሰልሙት ሁሱም ጋር ሻሃዳ ስትይዝ አላየናትም። ግን ምንድነው የተፈጠረው? ሁሱን በውስጥ መስመር እፈልግሃለሁ እና አናግሬ ባስቸኳይ ብለው ነበር። ያንን ካናገራት በኋላ ይሄ ቪዲዮ ተለቋል ማለት ነው እና መሲ እስልምናን ተቀበለች የሚለው ነገር ያው ሁሉም በሚባል ደረጃ አከራካሪና አወዛጋቢ ሆኗል። ብትቀበል ደስ ይለናል የእውነት ተምራ ገብቷት አውቃ ከሆነ። አንዳንዶቹ ደግሞ ካሁን በፊትም እስልምናን ተቀበልኩ ብላ ነበር፣ ሁሱ ቤት በተደጋጋሚ ትታያለች። እንደገና አሁን ላይ የመጣችበት መንገድ ድራማ ነው ወይ፣ ወይንስ ደግሞ ቸግሯት ነው ወይንስ ሙስሊሙ እንዳፍቅራ ነው እያሉ እንግዲህ ክርክር ተነስቷል። አንዳንድ ኮሜንታተሮች ደግሞ ያስቁኛል። ሙስሊሞች የህዝብ የቁጥር የቁጥር ማነስ አለባችሁ፣ ምናምን። ማንም የቁጥር ማነስ ችግር የለበትም፣ ግን አንድ ሰው ወደ እናንተ ሃይማኖት ሲመጣ እውነት ለመናገር ደስ ይላል። በተለይ ደግሞ እንደዚህ በመከራከር የምትታወቅ እንደዚህ አክራሪ የነበረች የሆነ ኮሽ ሲል ምላሷን 30 ሜትር አስረዝማ የምትመጣ ሴት ያንን እምነት ተቀበልኩ ብላ ስትመጣ ማየት እጅግ በጣም ያስደስታል። ገብቷቸዋል። የቁጥር ማነስ ኑሮብን ሳይሆን የልጅቱ የሆነ ተከራካሪነት፣ የልጅቱ አክራሪነት ምናምን ሁሉም ሰው ጋር እንዳናምን አድርጎናል እና እኔ አሁንም ያው ጀስት ያለውን ሁኔታውን ነው እየተናገርኩ ያለውት ሙሉ በሙሉ መሲ ሰልማለች የሚለውን ነገር እኔ በራሴ ሻሀዳ ስትይዝ አላየኋትም። ከአንድ በቷ ወጥታ ደግሞ እስልምናን ተቀበልኩ ስትል አልሰማሁም። ግን እንደሰማችሁት ቲክቶክ ላይ መነጋገሪያ ሆናለች። ሁሱን ገብታ እፈልጋለሁ ብላ ስለተናገረች እና አባያ ሂጃብ ለብሳ ስለመጣች ነው ሰለመች እየተባለ እየተወራ ያለው ነገር ግን አንዳንዶቹ እንደሚሉት ከሆነ ሳዑዲ አረቢያ ነው የምትኖረው። የራሷን ኦንላይን ስራ ለመጀመር ስለፈለገች ቫይራል እንድትወጣ ይሄንን ሙድ ለመጠቀም ፈልጋም ነው የሚሉ አሉ። የእውነት ደግሞ ሰልማም ሊሆን ይችላል። ትንሽ ሰንበትበት ብዬ ለህዝቡ አሳውቃለሁ ብላም ሊሆን ይችላል። አላውቅም። ብቻ አላህ ስብሓነሁ ወተዓላ እውነት ከሆነ በጣም ደስ ይላል። መንገዷን በቃ አላህ ቀኝ አድርጎላታል ማለት ይቻላል። እና ምን ለማለት ፈልጌ ነው፣ ተረጋጉ። አንዳንዶቻችሁ የሆነ ሰው ከእስልምና ወደ እስልምና ሲመጣ የምትሳደቡ የቁጥር ማነስ አለባችሁ ምናምን። ማንም የቁጥር ማነስ የለበትም። ዓለም ሁሉ ከእስልምና ቢወጣ ቅንጣት ያክል እስልምና የሚጎለው ነገር የለም። የሌሎችም እምነት እንደዛው። ግን ዋናው ቁም ነገሩ አምኖበት አውቆት ተረድቶ ከራሱ እምነትና ከዚህኛው እምነት ልዩነቱን አውቆ ገብቶት ሲሄድ በጣም ደስ ይላል። ለጥቅም ሳይሆን እሷ እንደምትለው ወንድ ፈልገው ሳይሆን የሆነ ቢዝነስ ፈልገው ሳይሆን ምክንያቱም፣ መሲ የሆነ ሰው ከኦርቶዶክስ እምነት ወጥቶ ወደ እስልምና ሲገባ ለወንድ ብላ ነው እንዲ ነበር የምትለው በፊት ማለት ነው። እንደዛ አይነት ነገር ነው እንጂ የሚያስጠላው አውቆ ተረድቶ የእውነት ገብቶት ልዩነቱን አውቆ ያድነኛል አምኜበታለሁ፣ ብሎ አንድ ሰው ከመጣ ደስ ነው የሚለን። ልክ እናንተ የሆነ ሰው ወደ እናንተ እምነት ሲመጣ ደስ ነው የሚላችሁ፣ አይከፋችሁም መችም። ያንን ሰው ደግሞ እልል ብላችሁ ትቀበሉታላችሁ። ምክንያቱም ብቸኝነት እንዳይሰማው የሆነ ስሜት ይኖረዋል አዲስ ስትሆኑና፣ ያንን ያንን ደግሞ ለማበረታታት ሞራል ለመስጠት እኛም ደስ ይለናል። እኛ ጀነት ስንገባ ደስ እንደሚለን ሁላ ሌሎች እህቶቻችንም ጀነት ሲገቡ ማየት ደስ ስለሚለን መልካም ነገር መመኘት ስለምንፈልግ እኛም እንደዚህ አብረን እንትን እንላለን ማለት ነው። እና ባጭሩ ትክክለኛ የመሲ መስለሟ አለመስለሟ የሆነ በእርግጠኝነት የተነገረ ነገር የለም። ያው እንደነገርኳችሁ ሁሱ ቤት ገብታ ያንን ስለተናገረች እና ያንን ከተናገረች በኋላ ከጓደኛዋ ጋር ሁና አባያ ለብሳ ሂጃብ ለብሳ ምናምን ቪዲዮ ተለቋል። እዛ አባያ የለበሰችበት ቪዲዮ ላይ ደግሞ እኔ እኔ ሌላ ይሁን ራሱ ይሁን አላውቅም፣ መስቀል አድርጋ ይቻታለሁኝ። ይቺ ልጅ ሰልማም ላይሆን ይችላል፣ ሰልማም ሊሆን ይችላል። እንግዲህ እርግጡን ደግሞ የምናየው ይሆናል ወደፊት። እድሜ ይስጠን። ምንም ችግር የለም። ከሰለመችም ተደብቆ አይቀርም። ለቢዝነስ ፈልጋውም ከሆነ ተደብቆ አይቀርም። ሳት ሰልምም ዝም ብለው ሂጃብ ስለለበሰች አባያ ስለለበሰችም ከሆነ እውነት ተደብቆ አይቀርም። የምትኖረው ሳውዲ አረቢያ ነው። ሂጃብ አባያ ደግሞ ሳት ለብሻ አትወጭም ሳውዲ አረቢያ ላይ። ምናልባት በዛ ሂደት ሁኔታ አይተውት ከሆነ ማለት ነው። እና ውድ ቤተሰቦች ይህንን ይመስላል። እኔ ለራሱ መሲ ሰልማለች ብዬ አላምንም። ግን ደግሞ አላህ ምንም አይቸግረውም። የተጣመመን ልብ የሚያቀና አዛኝ የሆነ ጌታ ነው። ምንም አይሳነውም። እሱ ለፈለገው ሰው ሂዲያ ይሰጣል። እሱ ለመረጠው ሰው መንገዱን ቀና ያደርጋል። ስለዚህ ሁኖም ሊሆን ይችላል። ግን ሰልም ያለው ብላ በአንድ ቦታ እስካልተናገረች ድረስ ሰልማለች ብዬ ለመናገር ይከብደኛል። በአጭሩ ያለው ነገር ይሄን ይመስላል። እወዳችኋለሁ። መልካም ጊዜ። ቪዲዮ ላይክ አድርጉልኝ።